አይደለም ታድሶ፣ አይደለም መናፍቅ፣ አይደለም ጴንጤ፣ ከፈለጋችሁ ኢሉሚናቲ ማለት ትችላላችሁ። ለእኔ የእግዚአብሔር መኖር አለመኖር በድንግል ማርያም አይወሰን። መንፈስ ቅዱስ የወረደላቸው እርሷ ስላለችን፣ እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም፣ ኢየሱስ ክርስቶስ አይወለድም። እርሷ ባትመጣ አብን አናየውም፣ ወልድም አንመለከተው፣ መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ ሲገለጽ ኃይል ብርታት ሲሆናቸው አይመጣም። ማርያም ከሌለ ጌታ የለ፣ ጌታ ከሌለ ደግሞ ስላሴነት የለ፣ ስላሴነት ከሌለ ደግሞ እግዚአብሔር የለ፣ እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ አለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት ይህ አባትና ይህ አስተማሪ በግልጽ አማርኛ ማርያም ከሌለች ኢየሱስ አይኖርም ነበር ብሎ አስተምረዋል። ያለና የሚኖር ያለ ነበር የተባለለት ጌታ ኢየሱስ ክርስቶስ ማርያም ባትኖር አይኖርም ነበረ ብለው በዚህ ደረጃ ያስተማሩትን ትምህርት አንድም ሰው ወደዚህ መጥቶ አልተቃወመም። አንድም ሰው ፌስቡኩን፣ ቲክቶክን፣ ዩቲዩብን አላጨናነቀበትም። ኦልሞስት ሁሉም ሰው ልክ ናቸው ብሎ ነው የተቀበለው። አስቡት፣ የዛሬ 2000 ዓመተ ምህረት የተወለደችውን ድንግል ማርያምን ከእሷ መወለድና መፈጠር በፊት ያለ የነበረ አብ ወልድ መንፈስ ቅዱስ የሚባሉትን እሷ ባትኖር አይኖሩም ነበረ የሉም ነበረ። ጭራሽ ደግሞ እግዚአብሔር የሚባል የለም ብለው በዚህ ደረጃ አስተምረው፣ የሲኖዶስ ስብሰባውን ተውት፣ ማውገዙ ምናምኑን ተውት። አንድ መምህር እንኳን አንድ ቲክቶከር እንኳን እንዴት አንድ ሰው እንኳን ይጠፋል? ይህንን ነገር የሚቃወም ማርያምን የፈጠረው እግዚአብሔር እንዴት ማርያም ባትኖር ፈጣሪው እግዚአብሔር የለም ይባላል? እንዴት ማርያም ባትኖር መንፈስ ቅዱስ አይወርድም ነበር ብለው ይሰበካል? መንፈስ ቅዱስ እኮ የሚወርደው የሚኖረው በማርያም መኖር ውስጥ አይደለም። ማርያም ኖረችም አልኖረችም መንፈስ ቅዱስ መውረዱ መንፈስ ቅዱስ መገለጡ አይቀርም። አብ ወልድ፣ መንፈስ ቅዱስ የሚባሉትም ከማርያም በፊት ያሉ የነበሩ ናቸው እንጂ ማርያም ስለተወለደች ማርያም ስለመጣች የመጡ አይደሉም። ምን ነው የአብርሃሙ ሥላሴ እየተባለ በየዓመቱ ይከበር የለ እንዴ? ለአብርሃም የተገለጠው ሥላሴ ማርያም ከመጣች በኋላ ነው የተገለጠው? ከማርያም ከስንት ሺህ ዓመት በፊት አይደለ እንዴ? ለአብርሃም የተገለጡት ዓለምን የፈጠሩት አብ ወልድ፣ መንፈስ ቅዱስ ነው ብሎ የሚያምን ሰው እንዴት ማርያም ነች አብ ወልድ መንፈስ ቅዱስን የፈጠረችው? እሷ ስላለች ነው የኖሩት ብለው በዚህ ደረጃ ያስተምራሉ። እኔ አፌ ሞልቼ ነው የምናገረው ሲኖዶስ ሊሰበሰብ የሚገባው ሲኖዶስ ሊያወግዝ የሚገባው ሲኖዶስ ሊያግድ የሚገባው እነዚህን ሁለቱን ሰዎች እንጂ መጽሐፍ ቅዱስን የሚያስተምር መጽሐፍ ቅዱስን በግልጥ ለዓለም ሁሉ የሚሰብክ ሰው አይደለም። አይደለም ታድሶ አይደለም፣ መናፍቅ አይደለም። ጴንጤ ከፈለጋችሁ ኢሉሚናቲ ማለት ትችላላችሁ። ለእኔ የእግዚአብሔር መኖር አለመ